ላይ ለአርባ አመት ተጭናችሁ ሸዋን ለኦሮሞ አሰልቅጣችሁ፣ ቤት አማራን ለኦሮሞና ለትግራይ አሰልቅጣችሁ፣ መልካ ምድሩ ራሱ ስላልተመቻችሁ ጎጃምን ዛሬ አገው ሸንጎ እያልክ አገው የሚባል ህዝብ አለ፣ የነቃ ህዝብ ቢያንስ ለበዛ ህዝብ እናሰለቅጠዋለን ብትል ጃልሰጥ ያለው የበላይ ዘለቀ መሬት፣ የበላይ ዘለቀ ህዝብ አንጠልጥለህ ጎጃም ጎጃም ስትል ትውላለህ። ዛሬ ጎጃም ብቻውን አይደለም ነውን እያልኩ ያለሁት። ዛሬ ጎጃም ብቻውን ሳይሆን ቤት አማራና የሸዋ አማራ በሰፊው ነቅቷል። ቤት አማራ አንተ ወደኸው አይደለም። ቤት አማራን አንዴ ሽርጥ ለባሽ አንዴ ቅርጥ ሶ እያልክ የምንድን ነው ደግሞ መተኮስ የማይችል እያልክ እኮ የቤት አማራን ፋኖ ጀግናውን ምሬ ወዳጆን ስታንጠለጥል ተለጥ ስትሰድብ የምትሉ የነበርከው አንተ እስኳዱ ነው። ምክንያቱም የቤት አማራን ህዝብ መጠቀሚያ አድርገህ የራስህን የምትፈልገውን መውሰድ ስለምትፈልግ አጃቢ ስለምትፈልግ ማለት ነው። ዛሬ እንኳን አይደለም የቤተ አማራ ህዝብ ቀርቶ ሰማንያ ፐርሰንቱ የጎንደር አማራ ዛሬ ሀቁ ገብቶት ከኛ ጋር ቁመው ቅድም እና የፈራ ይመለስ ቤት ከፍተው ሲያወሩ የነበረውን ሁሉ እየሰማሁ ነው የነበረው። ሶ ሸዋና ቤተ አማራ ይመለከተ ምናምን ትላለህ፣ ይመለከተዋል። ከሸዋና ከቤተ አማራ በላይ የሸጣችሁት መሬት የለም ጎጃምማ ክንዱን አጥብቆብህ ማለት ነው። በፌዴራል መንግስቱ ዙሪያም ሆነ በምንም በኩል ክንዱን አጥብቆብህ እንደፈለክ ልትዘውረው ስላልቻልክ ነው። 48 ሰዓት ተጎልተ ጎጃም ጎጃም ምት ነው። ሸዋና ቤት አማራ ግን ዛሬ ቤት አማራ፣ አዎ፣ ክንዱን አጥብቆ ያንተን ኮልኮሌ ቂጡን ብሎ ገርፎ አባሮልሃል። ሸዋ ላይ ግን እንደፈለክ እየተጫወትክበት ነው ያለው። ሶ ሸዋን ወደኸው አይደለም፣ እንደ ሸዋ ማጥፋት የምትፈልጉት የለም። ይሄ ስኳዱ አካል ዛሬ ክልል አረጋለው ጎንደርን እያለኝ ይል የነበረው ስኳዱ አካል የጎንደርን ንጉሳዊነት ቴዎድሮስ ያሳደገው እኔ ቅጁ ስላለኝ አወጣላችሁ አለው። ቴዎድሮስ ያሳደገው ሚኒሊክ መጥቶ የጎንደርን ንጉሳዊነት ሸዋ እንዲሄድ ያደረገው ሚኒሊክ ነው። ይሄ ያንን አካባቢ ጨርሰን ካጠፋን ሸዋ ከጠፋ ንጉስ ንጉስ የሚባል ነገር የሸዋ ንጉስ ከጠፋ እኛ ብቻችንን እንቀራለን። ብለህ የሸዋን መሬት ለዘመናት ለጠላት የሸጥክ ባንዳ ሁላ ነህ አንተ። ዛሬ ጎንደርን ክልል አድርገህ የመጣኸው ምድረን ንገሩኝ ባይ ገና ተቅማጥ በተቅማጥ ነው ማድረግህ። አያሌው መንበር፣ ትናንትና ያቺ አይሻ የተባለች ሕፃን ስትገደል ወጥተህ ማለት ነው አይሻ የምትባል ትርክትን የተሰራው ብለህ ያልከው ወለጋ ላይ ያሉ አማራዎች አማራ ነው ብለው ላያሌው መንበሩ ሲደውሉለት የኔ የጎንደር አማራ አይደለም ወለጋ ሂዶ የሚጨፈጨፈው የሚጨፈጨፈው የሌላው አካባቢ ሰው ነው፣ አገባኝም ብለ ያልከውን ድምፅ አሁን እከፍታለሁ አዘጋጅቼዋለሁ። ዛሬ ማለት ነው አያሌው መንበሩ ዛሬ አዘጋጅቻለሁ። ለምን መሰለህ ይሄን ያህል አመት የታገልህ የዛሬ ስድስት አመት ወለጋ ላይ ያ ሁሉ ህዝብ ሲጨፈጨፍ አንተ ወለጋ የሚጨፈጨፈው ህዝብ ጎንደሬ ስላለሆን አይመለከተኝም ብለህ በአደባባይ የተናገርክበት መረጃ እጃችን ላይ አለ። ዩሲ ለዚህ ነው ለአመታት ወተን ጉሩምባችሁ ላይ ቆመን ስንታገላችሁ የነበረ ጸረ አማራ ስለሆናችሁ ጸረ አማራ